ለማውጣ ይሁን ተነስቼ ሰማሁ። በጊዜር በጊዜ በጣም ነው የምወደህ፣ በጣም ነው ሞጣዬ፣ ይወዱኛል ይወዱኛል ይወዱኛል ይወዱኛል። ሌቦች ናቸው እኮ የሚጠሉት። አዎ ሞጣችን፣ እነዚህ ኮልኮል ነው እንዴ? ለምን ፎሎ ላድርግ? ሌቦች። ሞጣ፣ ታላቅ ሰው ታላቅ ሰው። ሰላም ነው? ሰላም ነው እንዴ? ነው እንዴ ነው ሞጣዬ? እና ያለን እኮ አንዴ ውጭ ሆነን ምናምን አንዳንድ ጊዜ ስላይ ግርግሩን እያየን ነበር። ለቴዲ ዋሳ ሰላም ነው ወይ

ገንዘቡን ሰጥቶ ማታ ላይ ይቀበላቸው ይቀበላቸዋል። ድሀ ሰጠ ቀምጠውን አሁን የሚያስቀምጥህ እስከ ገመድና እስከ ማላታይን መርዝ ይደርሳል። አይለቅም። ማንም አልመጣም። ለምሳሌ ትራክ ሲያስተምር ሪቦክ ተደርጓል። በራሱ ግጭት እና እየሄደ የተጋጨው ሁሉ ምን ታደርገዋለህ? አሁን ሊበላ ይችላል። መንደት ጋ አዋጅ ወጥቶ ነው እንጂ አዋጅንቶ አስተማርከው ሂዶ ኦልሬዲ እኮ አግኝቶ እንዳይሰሱ አልፎ እኮ ነው። ከዚያ በኋላ እና ሰው ቢያጋጭ ፍራውን ያጋጨው ድባል ኢንሹራንስ ለወደቀ ትራክ እኮ ነው ክፈል የምባለው ኢንሹራንስም አለኝ እ እኔ ጽኩር ያሳ አሁን እኮ ሳስበው ትራኩ ወድቆ እንዲህ በወገቡ ተኝቷል። ከፍራኦል የተገዛ ነው እና ብሩን ይመልስ የተባልኩ እንደዚህ እኮ ነው። በጣም ያሳዝናል በእውነት አሁን እኮ ነው የማየው በእውነት በጣም ያሳዝናል። ሰላም ሰላም። ተናስተል እንግዲህ የበሞጣ ክራን የፖለቲካል ሳታየርስት እና እንግዲህ ፓስተር ፍራኦል ናቸው። እዚህ ጋር ማይ ብራዘር። እኔም አንድ ቦታ እየተጠበቅኩ ነው እንጫወታለን። በእውነት አትጥፋ፣ ፎሎ አርገኛል። አይ እኔ እናንተ እየገባህ እንደዚህ ህዝቡን አስር ሺህ ሰው ቁጭ አድርገን፣ እንዋራለን፣ እንስቃለን፣ እንጫወታለን። በደንብ ነው ምን ስል የድሮ ሁኔ የአንተን ያሳለፍከውን እኔ ያሳለፍኩትን የኔም ብነግርህ ምን አስር ቀን ሌትና ቀን አያልቅም። ኔ ታሪክ እንጠበቃለን። ሰላሙን ወንድማችን ይመች። ወለጋና ጎጃም ነው ደግሞ ይቀራረባል። በትክክል የተቀራረበ እኮ ነው፣ የተቀራረበ እንዴ በዛ በጊዳ በኩል ብትሄድ ገነት በዛ በጊዳ አያና በጊዳ አያና በዛ በቡሬ በኩል ነው። ቡሬና ገና ቡሬ ደጋዳ ያው እኮ ዝም ብሎ ህዝቡ እኮ እኔ አውቀዋለሁ፣ ዘረኞች ናቸው እንጂ ህዝቡን የሚያጣሉ እ ደንበጫ ለ ህዝቡ ፍልቅልቅ ጀምሮ ከፍልቅልቅ ጀምሮ ጎጃምን ብጠይቀኝ አውቃለሁ። ከፍልቅልቅ ጀምሮ ፍልቅልቅ ደጀን ከዛ በኋላ እኔ ከእንትን ከመርጦ ለማርያም ከደብረ ማርቆስ መርጦ ለማርያም መንገድ ሲሰራ የዲማሚት ምናምን ጨረታ ወስጄ አቀርብ ነበረ። መርጦ ለማርያም መንገድ ሲሰራ ደብረ ማርቆስ መርጦ ለማርያም ያኛው ሳሚ የሚባል ይዞት አቁሞት የሄደ ጊዜ ቻይኖቹ ተረክቦ ሲሰሩ እኔ ቆምጫም ባውጋ ኮ ሄጄ ፍርድ ቤት ነበር የሚሰሩ እሳቸው በዝና ስለማውቃቸው ደብረ ማርቆስ ሄጄ አግኝቻቸው ረዥም ናቸው እና ምሳ ካልበላን አልኳቸው። ከዛ ምን ይሄ ነገር የማይሰለችው ጽፋሉ ይካሰሳሉ አሉ። ደስ የሚሉ ናቸው። መልካቸው ደግሞ ያምራል። ጸጉራቸው ግጥም ያለ ነው። ግዚብሔርቸው ቆንጫም በጣም ደስ በዝና ነው ማቆት ምሳ እኔን ለምታወቅ ብለን እኔ ከአዲስ አበባ ነው የመጣሁት። ምሳ አብረን በላን። ምሳ እየበላን ምን እየሰሩ ነው ምናምን ስራ ነገር የማይሰለችው ህዝብ ይካሰሳል። እኔ ጽፋለሁ ይካሰሳል እንጂ አውቀዋለሁ። ጎጃም በደንብ ነው የማውቀው። ጎጃም እስከ አገው ምድርም ደግሞ ሄጃለሁ። አየሁ እርሻ፣ አየሁ እርሻ ልማት፣ አየሁ እርሻ ልማት። የዛን በቆሎ ይጫን ነበር እና እንትን ወስደን እዛ ሄድ ነበረ በቆሎ እንትን ለማለት ያ በደንብ አውቀዋለሁ ጎጃም እኔ እኮ የኛ ሰው የእኛ እኮ ሰው እኮ እስር ቤት አብራችሁ እንደነበር ነግሮኛል። እንደ በጣም ጓደኛ ነን እኮ። አዎ ነግሮኛል። እና ይሄ ዝምራታች ከታች ቱሪናፋ ምናምን የምትሉ ሰዎች እኔ ነግሮኛል፣ ጓደኛዬ ነግሮኛል፣ አብራችሁ ታስራችሁ እንደነበር ነግሮኛል። ይገርማል። እንደዋወላለን እኮ አሁን ሲወጣ ቆምን፣ እንጂ አልተገናኘንም፣ እንጂ በጣም ነው የምንግባባው። ሬስፔክት ነው። ነግሮኛል እስር ቤት አብረው እንዳሰሯችሁ ነግሮኛል። በጣም ይመችህ፣ ፍራውን ወንድማችን፣ ቀጥል። ማንንም እንትን አትበል። በውስጥም እንገናኛለን። ከዚህ በኋላ እንደዋወላለን። ስልኬ እልክልሃለሁ። አሁን ነው እንግዲህ ስልኬ በአደባባይ ስልክ እንቀያየራለን። ሰላም ሰላም እንባባላለን። ከታች ጊፍት ስትሰጡ የነበር ስታመሰግኑን የነበር እግዚአብሔር ይስጥልኝ። እንወዳቸዋለን። ሰላሙ ነው። ቴንኪ። አሁን እንግዲህ እኛ ከሁሉም ጋር ወዳጅ ነን። እዛ ነው ሞጣ፣ እዚህ ጋር ከወዳጅ ጋር ወዳጅ ና ሁላችሁን በጣም አመሰግናለሁ። በጣም አከብራችኋለሁ። እኔ አሪፍ አሪፍ ሰዎች እዚህ ጋር ላመጣ ነበር ሀሳቤ። ደና ደና ወዳጆቼን እዚህ ቲክታክ ላይ መተን እንደዚህ ልናወራ አስብ ነበር ግን አይሆንም ሰፈሩ ሞጣ ወዳጅ ያለውን ትመጣለህ? እኔ ጋር ብየው ነበር። አመጣዋለሁ ብዙ እንትን እናደርጋለን።